እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አሁን የምነግራችሁን አምስት ምልክቶች ከገጠማችሁ ወዲያውኑ ሞሪንጋ መውሰድን ማቆም ይኖርባችኋል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄ ካላችሁ ደግሞ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሞሪንጋ ኃይለኛ ልዕለ ምግብ ወይም ደግሞ ሱፐር የሆነ ምግብ ነው። ነገር ግን ከመጠን በላይ መውሰድ ወይም ደግሞ ትክክለኛ ባልሆነ መንገድ መውሰድ የጎንዮሽ ጉዳቶችን ሊያስከትልብን ይችላል። ስለዚህ ሰውነታችሁን አዳምጡ እናም አሁን ከምነግራችሁ ምልክቶች ውስጥ አንዱ ከገጠማችሁ መውሰድን ማቆም ያስፈልጋል። አንደኛ ከባድ የሆነ የሆድ ወይም ደግሞ የጨጓራ መረበሽ ከገጠማችሁ ነው፣ እንደ የሆድ መነፋት፣ የሆድ ቁርጠትና ተቅማጥ ከገጠማችሁ። የሞሪንጋ ቅጠሎች እጅግ በጣም ብዙ ፋይበር አላቸው። በፍጥነት በጣም ብዙ መውሰድ የምግብ መፍጫ ስርዓትን ሊያጨናንቀውም ይችላል። ዱቄቱ በጣም የተጠናከረ ወይም ደግሞ ኃይለኛ በመሆኑ ስሜታዊ የሆኑ ጨጓራዎችንም ሊያበሳጭ ይችላል። ምልክቶቹም ድንገተኛ የሆነ የሆድ መነፋት፣ የሆድ ቁርጠት ወይም ደግሞ መወጠር፣ ጋዝና ማስገሳት ይከሰታል። የሰገራ መላላት ወይም ደግሞ ተቅማጥም ይከሰታል። ሞሪንጋን ታዲያ መቼ ነው ማቆም ያለባችሁ? ምልክቶቹ ከተወሰደ በኋላ በአጭር ጊዜ ውስጥ የሚጀምሩ ከሆነ፣ ከ48 ሰዓታት በላይ የሚቆዩ ከሆነ ማቆም ይኖርባቸዋል። ታዲያ መፍትሄው ምልክቶቹ ከተረጋጉ በኋላ ቀስ ብላችሁ በጣም በትንሽ መጠን በሩብ የሻይ ማንኪያ እንደገና መጀመር ትችላላችሁ። እናም ሰውነታችሁ እየተላመደ ሲሄድ መጠቀማችሁን መቀጠል ትችላላችሁ። ሁለተኛ ፈጣን የሆነ የደም ግፊት መውረድ ወይም ደግሞ ማዞር ሲከሰት ነው። ይህ ለምን ይከሰታል? ሞሪንጋ በተፈጥሮ የደም ግፊትን ይቀንሳል። ይህ ለደም ግፊት ወይም ደግሞ ለሃይፐርቴንሽን በጣም ጥሩ ነው። ነገር ግን አደገኛ የሚሆነው መቼ ነው? አስቀድማችሁ ዝቅተኛ የደም ግፊት ካለባችሁ፣ የደም ግፊት መድኃኒቶችን እየወሰዳችሁ ከሆነ እናም በአንድ ጊዜ ከፍተኛ መጠን ያለው ሞሪንጋን ከወሰዳችሁ አደገኛ ነው። ምልክቶቹም ስትቆሙ ቀላል የማዞር ስሜት መሰማት፣ የደበዘዘ እይታ፣ ድካም፣ ራስ ምታትና ልትወርቁ እንደሆነ ስሜት መሰማት ይከሰታል። ታዲያ ሞሪንጋን መቼ ነው ማቆም ያለባችሁ? ከወሰዳችሁ በኋላ በተደጋጋሚ የማዞር ስሜት ከተሰማችሁ፣ አስቀድማችሁ የደም ግፊት መድኃኒቶችን የምትወስዱ ከሆነ ጥንቃቄ ማድረግ ያስፈልጋል። መፍትሄው ታዲያ የደም ግፊታችሁን መፈተሽና በዶክተራችሁ ምክር ብቻ እንደገና መጀመር ትችላላችሁ። ሶስተኛ ማቅለሽለሽ ወይም ደግሞ ማስመለስ ከገጠማችሁ ነው። ይህ ለምን ይከሰታል? ከፍተኛ መጠን ያለው ሞሪንጋ የምግብ መፈጨትን ከመጠን በላይ ሊያነቃቃ ይችላል። ጣዕሙ ወይም ደግሞ መራራነቱ ስሜታዊ በሆኑ ሰዎች ላይ ማቅለሽለሽን ሊያስከትል ይችላል። በባዶ ሆድ መውሰድ አንጀታችሁንም ሊያበሳጭ ይችላል። ምልክቶቹም ሞሪንጋን ከወሰዳችሁ በኋላ ብዙም ሳይቆይ የህመም ስሜት መሰማት ይከሰታል። ከአንድ እስከ ሁለት ሰዓታት የሚቆይም ማቅለሽለሽ አለው። አልፎ አልፎ ማስመለስ ይኖረዋል። ታዲያ ሞሪንጋን ማቆም ያለባችሁ መቼ ነው? በወሰዳችሁ ቁጥር ማቅለሽለሽ የሚመለስ ከሆነ፣ ጨጓራችሁ ለሌሎች ምግቦች ደግሞ ስሜታዊ ወይም ደግሞ ሴንሴቲቭ ከሆነ ማቆም ያስፈልጋል። መፍትሄው ደግሞ ሞሪንጋን ከምግብ ጋር ውሰዱ ወይም ደግሞ መጠኑን በእጅጉ ቀንሱት። አራተኛ የልብ ምት መዛባት ከገጠማችሁ ነው ወይም ደግሞ የልብ ምት መጨመርን ካስተዋላችሁ ይህ የተለመደ ባይሆንም ለሞሪንጋ ውህዶች ስሜታዊ በሆኑ ሰዎች ላይ ሊከሰት ይችላል። የሚከሰትበት ምክንያትም ሞሪንጋ ኃይልን እናም የደም ዝውውርን ይጨምራል። አንዳንድ ሰዎች ከመጠን በላይ የመነቃቃት ስሜትም ሊሰማቸው ይችላል። እንዲሁም ከካፌን ወይም ደግሞ ከኃይል መጠጦች ጋርም በመገናኘቱ ሊነሳሳ ወይም ደግሞ ሊከሰት ይችላል። ምልክቶቹም ልባችሁ በጣም እየመታ እንደሆነ መሰማት፣ የመፍጨርጨር ስሜት ጭንቀት፣ ወይም ደግሞ እረፍት ማጣት እንዲሁም ደግሞ የእንቅልፍ ችግር ይገጥማችኋል። ታዲያ ሞሪንጋን በዚህ ጊዜ ማቆም ያለባችሁ መቼ ነው? የልብ ምታችሁ እየተቀየረ እንደሆነ የሚሰማችሁ ከሆነ ከወሰዳችሁ በኋላም የምትጨነቁ ከሆነ ማቆም ያስፈልጋል። መፍትሄው ደግሞ ሞሪንጋን ከቡና ወይም ደግሞ ከኃይል መጠጦች ጋር ከመውሰድ ተቆጠቡ። አምስተኛ የአለርጂ ምላሽ ከገጠማችሁ ነው፣ እንደ ማበጥ፣ ሽፍታ እና የመተንፈስ ችግር። ይህ አልፎ አልፎ የሚከሰት ቢሆንም በጣም ከባድ የሆነ ችግር ነው። የአለርጂ ችግር ከገጠማችሁ የሚከሰትበት ምክንያትም አነስተኛ ቁጥር ያላቸው ሰዎች አለርጂ ሊሆኑ ይችላሉ። ለምን? ለሞሪንጋ ቅጠሎች፣ ለሞሪንጋ ዘሮችና ለተክል የአበባ ዱቄቶች አንዳንድ ሰዎች አለርጂ አለባቸው። ምልክቶቹም ሽፍታ ወይም ደግሞ የቆዳ ማሳከክ፣ የከንፈር የፊት፣ ወይም ደግሞ የጉሮሮ ማበጥ፣ የመተንፈስ ችግር የደረት መጨናነቅና ቀይ ውሃማ አይኖች ይከሰታል። ታዲያ ሞሪንጋን በዚህ ጊዜ ወዲያውኑ ማቆም አለባችሁ ማለት ነው። ታዲያ ማቆም ያለባችሁ መቼ ነው? ማንኛውንም የአለርጂ ምልክቶችን የምታየው ከሆነ ማቆም ያስፈልጋል። መፍትሄው ደግሞ የሕክምና እርዳታን መፈለግ ያስፈልጋል ማለት ነው። በተጨማሪም ሌሎች ሊታዩ የሚችሉ የሞሪንጋ የማስጠንቀቂያ ምልክቶች ከባድ ባይሆንም መጠኑ ከመጠን በላይ እንደሆነ የሚያሳዩ ምልክቶች በሌሊት ከተወሰደ የእንቅልፍ ችግር፣ ጋዝ ወይም ደግሞ መለስተኛ ተቅማጥ፣ ቀኑን ሙሉ የሚደጋገም መራራ ጣዕም፣ ራስ ምታትና በጣም በተደጋጋሚ ሽንት ሊከሰት ይችላል። ታዲያ አስተማማኝ የሆነ የሞሪንጋ መጠን ደግሞ መጠቀም ያለባችሁ የሞሪንጋ ዱቄትን ከሆነ በቀን ከግማሽ እስከ አንድ ሻይ መጠቀም ትችላላችሁ። ነገር ግን በትንሹ ጀምሩ፣ በሩብ ማንኪያ ማለት ነው። የሞሪንጋ ሻይን ደግሞ በቀን ከአንድ እስከ ሁለት ኩባያዎች መጠጣት ትችላላችሁ። የሞሪንጋ እንክብሎችን ወይም ደግሞ ካፕሱሎችን ደግሞ የምርት መለያውን ተከተሉ ለመውሰድ ማለት ነው። ታዲያ ሞሪንጋን ለመውሰድ በጣም ጥሩ ጊዜ ደግሞ ጠዋቱ ወይም ደግሞ ከሰዓት መጀመሪያ ላይ ኃይልን ለመጨመር ይረዳል። ከወሰዳችሁ በኋላ ደግሞ ነቅታችሁ ወይም ደግሞ እረፍት እንደተነፈጋችሁ ከተሰማችሁ ደግሞ በምሽት ከመውሰድ መቆጠብ ያስፈልጋል ማለት ነው። በአጠቃላይ ሞሪንጋ እንግዲህ ከባድ የምግብ መፈጨት ችግሮችን፣ ማዞር ወይም ደግሞ ዝቅተኛ የደም ግፊት፣ ማቅለሽለሽ ወይም ማስመለስ፣ ፈጣን የልብ ምት ወይም የልብ ምት መዛባት፣ ማንኛውም የአለርጂ ምላሽን ስትጠቀሙ ካስተዋላችሁ ሞሪንጋ መውሰድን ማቆም ያስፈልጋል። ሞሪንጋ በትክክል ሲወሰድ ግን ለአብዛኛዎቹ ሰዎች ደህንነቱ